የት ነው ያደረኩት? ጓደኝ፣ ኪሴ ውስጥ አንድ ሺህ ብር ነበር። አይተሃል እንዴ? አሁን እኔ ነኝ የወሰድኩት። ለሊዝ መገዛው አውቃ ነበር፣ ገንዘብም ስላልነበረኝ ካንተ ነው የወሰድኩት። አህ አንተን እንደ ወሰድኩ ናሽን ሂድ። ይቅርታ፣ ክላሳችሁ ላይ ጽዳ ስገባ አንድ ሺህ ብር ወድቆ አግኝቼ ነው ወስጄ ነበር አላልከኝም እንዴ? እዛ ክላስ ውስጥ እኔ እናንተ ብቻ ነበር። አላየውም ብልህ ኖሮ ሴጣን በማሀላችን ገብቶ ያጣላን ነበር። ያ እንዳይሆን ደግሞ እንደዚህ ማለት ነበረብኝ። ለዚህም ነው ጓደኝነታችን እንዲቀጥል እኔ ወስጃለሁ ያልኩት። የት ነው ያደረኩት ጓደኛዬ ኪስ ውስጥ አንድ ሺህ ብር ነበር አይተሃል እንዴ አሁን የእኔ ነው የወሰድኩት ለሊዝ መገዛው አውቃ ነበር ገንዘብም ስላልነበረኝ ካንተ ነው የወሰድኩት አህ አንተን እንዶ ነው የወሰድኩ ና እሺ እንሂድ ይቅርታ ክላሳችሁ ላይ ፅዳ ስገባ አንድ ሺህ ብር ወድቆ አግኝቼ ነው ወስጄ ነበር አላልከኝም እንዴ? እዛ ክላስ ውስጥ እኔ እናንተ ብቻ ነበር። አላየውም ብለህ ኖሮ ሴጣን በማላችን ገብቶ ያጣላን ነበር። ያን እንዳይሆን ደግሞ እንደዚህ ማለት ነበረብኝ። ለዚህም ነው ጓደኝነታችን እንዲቀጥል እኔ ወስጃ አለ ያልኩት። የት ነው ያደረኩት ጓደኛዬ ኪስህ ውስጥ አንድ ሺህ ብር ነበር አይተሃል እንዴ አሁን የእኔ የወሰድኩት ለሊዝ መገዛው አውቃ ነበር ገንዘብም ስላልነበረኝ ካንተ ነው የወሰድኩት አህ አንተን እንደው የወሰድኩ ና እሺ እንሂድ ይቅርታ ክላሳችሁ ላይ ፀዳ ስገባ አንድ ሺህ ብር ወድቆ አግኝቼ ነው ወስጄ ነበር አላልከኝም እንዴ? እዛ ክላስ ውስጥ እኔ እናንተ ብቻ ነበር አላየውም ብለህ ኖሮ ሴጣን በማላችን ገብቶ ያጣላን ነበር። ያ እንዳይሆን ደግሞ እንደዚህ ማለት ነበረብኝ። ለዚህም ነው ጓደኝነታችን እንዲቀጥል እኔ ወስጃ አለ ያልኩት።